የኮሪደር ልማቱ መንገድ መስራት ብቻ ነው ነው የሚሉት እርስዎ? የሳይክል መሄጃ መስራት ብቻ ነው መብራት መስራት ብቻ ነው ነው የሚሉት ወይንስ ትምህርትን፣ ጤናን እና ደግሞ ማህበራዊ ዋስትናን የሚያረጋግጥም አይደለም ብለው ነው የሚያስቡት? ከዚህ አንጻር ምን አዩበት? ኮሪደር ልማት የሚባለው ከተማን ከሌላ ከተማ ጋር ማስተሳሰር፣ ሀገርን ከሌላ ሀገር ጋር ማስተሳሰር ይሄ በአየር በመሬት ና ፎዛት በቴክኖሎጂ ጭምር ማስተሳሰር ነው አላማው እንጂ ኤስቴቲክ የሆነ እና አንድ አካባቢን ተከማችቶ የኖረው በነገራችን ላይ በጣም እርግጠኛ አይደለሁም። ሲኤምሲ ያማረ ሰፈር ነው ወይ? ቦሌ ያማረ ሰፈር ነው? ፒያሳ የበለጠ ወንጀል እንዳለ ከሲኤምሲ ቁጥርና ጥናት ካለውት ሊያቀርቡልኝ ይችላሉ። ከፒያሳ አካባቢ ሰዎች እንደዚህ አይነት ኮምፕሌን ይቀርብ ከነበረ ግን፣ ወደኔ ጥያቄ ሲመጡልኝ ትንሽ ሰዓትም ስላሉት በኮሪደር ልማቱ ምንም የተስፋፉ ትምህርት ቤቶች የጤና ተቋማት ወይንም ለማህበረሰቡ ምቹ የሆነ ወይንም ለአንድ ከተሜነት ኑሮ ምቹ የሆኑ ተግባራት አልተከናወኑ ያስባሉ። እንግዲህ ከመሰረታዊ ፍላጎት ትልቁ ችግር ምንድን ነው? እንዲህ አይነት ነገር አሁን ግልጽ አይደለም። ለምሳሌ በቁጥር ይህን ያህል ኮስት ተደርጎበት ይህን ያህል ትምህርት ቤቶች፣ ይህን ያህል ሆስፒታሎች ተሰሩ የሚል የለም። እኔ እስካሁን ባየሁት የተሰራ ሆስፒታል፣ የተሰራ ጤና ጣቢያ በኮሪደር ልማቱ አላየሁም። ያየሁት የተሰሩ የፋውንቴኖች ውሃ ሚን እንትን ፊን ፊን የሚለው እርስ ነውት ያሉትውእናለዝበው ብዬ ነው። ዳትስ ፋይን። እና እነዚህ ናቸው እንግዲህ እስካሁን ያየናቸው። አሁን በዚህ ውስጥ እንግዲህ ያደር የሚሰሩ ነገሮች ካሉና የፓርኪንጎች እንግዲህ በጣም የተለየ እንትን የሚያደርገው እንግዲህ ፓርኪንግ ነው። ፓርኪንግ ኖት ኦንሊ ፓርኪንግ የታክሲ መጫኛ ቦታዎች ናቸው። ሰው አሁን እኔ ኮንሴፕቱን ነው ለምሳሌ በኋላ ላይ ጠቅሰዋለሁ ብዬ ነበር፣ ስለዚህ ላስቀድመው። ከአዲስ አበባ አያት አካባቢ ሰፈራችሁ የሆነ ሰዎች ወይም አድማጭ ተመልካችን በዚሁ እንትን ሊያደርገው ይችላል። ከአያት ጠበል ከሚባለው ማዶ ያለ ሰፈራ አይታችሁት ከሆነ ምናልባት ተሻግራችሁ አይታችሁት ከሆነ ኔትወርክ በትክክል አይሰራም። ኔትወርክ ሞባይል ኔትወርክ ኖት ኢንተርኔት እያልኩ ከአያ ጠበል ማዶ ያለ ሰፈር ነው። ፕሮባብሊ ኦሮሚያ ነው። እንትኑ ኦሮሚያ ነው ከአዲስ አበባ ይወጣል ቦታው። ሞባይል ኔትወርክ እና ኢንተርኔት ኔትወርክ አይሰራም። መብራት የሌለባቸው ቤቶች አሉ። ኮሪደር ልማት ማለት እነዚህን አካባቢዎች አስተሳስሮ፣ እንዲሁም አንዱ ትችት የነበረው አዲስ አበባ ላይ ብቻውን እያደገ ያለ ከተማ ሌሎችን ግን የበለጠ ወደ እሱ እየጠቀለለ እንጂ ሌሎች ለሌሎች እየተረፋ አይደለም የሚል ነበር። ሰነድ አልባ ከሆኑ ለምን መብራት ይገባል? ማለት ህጋዊ ካልሆኑ ግዴታ የለበትም መንግስት። መሬታቸው መሬታቸው ነው። መሬት የራሳቸው መሬት ነው። ገበሬዎች እኮ ናቸው። እነዚህን ገበሬዎች ነፃ ማውጣት ነበር የነበረበት።